ለኃጢአትህ በደንብ የምታለቀስ ከሆነ የምታስብ ከሆነ ስለ ራስህ በደንብ የምታዘን ከሆነ፣ አትጠራጠሩ ክፉ ሀሳብ ወደ እናንተ ልብ ውስጥ ዝውር አይልም። አታስቡትም ብላ። ምክንያቱም እናንተ የኃጢአት ዕዳ ብቻ እንዳለባችሁ ነው የምታውቁት። ስለዚህም ስለ ኃጢአታችሁ መወገድ፣ ስለ ኃጢአታችሁ መቅረት ብቻ ትጸል ያላችሁ እንጂ በፍጹም ሌላውን ነገር አታስቡትም ማለት ነው እና እሱም ብቻ አስባችሁ ጸልን። እግዚአብሔር ቤተሰቦች ያን ጊዜ ፈውስ ከእግዚአብሔር ዘንድ ለልባችን ሲሰጠው እናያለን። ያን ጊዜ መበርታት ኃይል በርታት ለልባችን ሲሰ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ የዕለቱ መርሐ ግብር ጀምራለሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን የተወደዳችሁና የተከበራችሁ የልዑል አምላክ ያው እግዚአብሔር ቤተሰቦች ምዕመናን፣ ምዕመናት እንዲሁም ይህን መርሐ ግብር የምትከታተሉ በልዩ ልዩ ማዕረግ የተሾማችሁ በልዩ ልዩ አገልግሎት እግዚአብሔርን እንድታገለግሉ የተፈቀደላችሁ የእግዚአብሔር ቤተሰቦች ሁላችሁም በአምላካችን በልዑል እግዚአብሔር ስም እንደምንሰንበታችሁ እጅ ነስቻለሁ። ጤና ይስጥልን። አሜን አምላካችን እግዚአብሔር በረዴት በቸርነት ጠብቆ እስከ ሰዓት ድረስ ስላቆየን እና ለዚህ አገልግሎት ስለጠራን ቃሉን ለመስማት ቃሉን ለመናገር ስላበቃን ለስም አጠራሩ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ይሁን አሜን እንግዲህ ዛሬ ባለፈው ጀምረን የነበረው የክፍላንድ የጥያቄዎቻችሁ ምላሽ ወደ እናንተ ደርሷል በእርግጠኝነት እንደወደዳችሁ ተስፋ አደርጋለው እንዲሁም የሰጣችሁንም ኮሜንት ሀሳብ በመነሳሳት ቀጣዩን ክፍል ይዘን ለመቅረብ ዛሬ መተናል ማለት ነው። እግዚአብሔር ቤተሰቦች እንግዲህ በቀረቡት ጥያቄዎች ላይ የምንሰጣቸው ምላሾች ምናልባትም እንደው በጥልቀት በደንብ ማውራት አለብን ብዬ የማስባቸውን ነው። አንዳንዶቹን ግን በጽሁፍም ልመልስ እችላለሁ ነው በጽሁፍ መመለስበት የቴሌግራም ቻናል አለ። ስምዐኮነ መልአክ ወይም አራት ጉባኤያት በባህር ዳር የሚል የቴሌግራም ቻናል ነው። እዛም ላይ መልስ እንሰጣለን። እንዲሁም የፌስቡክ አድራሻ አለ ስምዐኮነ መልአክ የሚለው ሌሎች አሉ በእኔ ስም የተከፈቱ ይሄኛው በአማርኛም በእንግሊዝኛም ስምዐኮነ መልአክ ብቻ ነው የሚለው ሊቀ ሊቃውንት ምናምን ምን ያልተጨመረበት ማለት ነው እሱንም መጠቀም ትችላላችሁ እዛም ላይ አንዳንድ ጥያቄዎችን በጽሁፍ መመለስ ካለብን ባጭሩ ብዙ ነው ጥያቄው የሚነሳው እና ሁሉንም በቪዲዮ አቅርበን ላንጨርሰው ስለምንችል ብዬ አስቤ ነው እንዳያችሁት ባለፈው አንድ ጥያቄ ብቻ ነው የመልሰን የቆም ነው ከዚህ አንጻር እንደሆነ ተረዱልኝ። ወደ ጥያቄዎቹ ልግባ። ዛሬ ክፍል ሁለት ላይ የምናቀርበው ጥያቄ ደግሞ እንዲህ ብሎ ይጀምራል። ጥያቄያችን ጸሎት ስጀምር ክፉ ሀሳብ በልቤ ይመጣብኛል። እያማተብኩ ለመከላከል ብሞክርም እያቃታኝ ነው። አንዳንዴ ይህንን ሀሳብ ይዤስ በእግዚአብሔር ፊት መቆሚ መልካም ነውን ብዬ እንዳስብና ጸሎቴንም አቋርጬ እንደወጣ የሚያስገድድ ሀሳብ ይመጣብኛል። ምን ባደርግ ይሻለኛል? ጸሎቱን ማቋረጥ ወይስ እንደሆንኩት ሁኜ መቀጠል የሚል ነው። የዛሬው ጥያቄ ደግሞ የተነሳው እንግዲህ ጠያቂያችንን እግዚአብሔር ይስጥልን እንላለን። ምክንያቱም ይሄ ብዙ ሰው ጥያቄ ሊሆን እንደሚችል በማሰብ ነው። እንደዛ ምለው እግዚአብሔር ደግሞ መልሱን እንዲሰጠን ሁላችሁም በጸሎት አግዙኝ፣ እርዱኝ። ከዛ ወደ ጥያቄው መልስ ንግባ። እርግጥ ነው ማንኛችንም ብንሆን ለጸሎት ስንቆም በጎ ሕሊና ይዘን ብንቆም መልካም ነው። ምክንያቱም ጸሎት መስዋዕት ነው አይደለ እግዚአብሔር ደግሞ የሀጣንን መስዋዕት ይጸየፋል። ከዚህ የተነሳ በእግዚአብሔር ፊት ስንቆም የምናቀርበው ጸሎት ከቃይል መስዋዕት የተለየ ንጹሕ ሆኖ መቅረብ እንዳለበት እናምናለን። ምክንያቱም እኛ እግዚአብሔር ንጹሃ ባህሬ አምላክ ነው እና ንጹሕ ነገርን ይፈልጋል ብለን እናምናለን ለምንወደው አምላክ ለእግዚአብሔር በንጹህ እቃ የተዘጋጀ ንጹህ መባ፣ ንጹህ መስዋዕት ይዘንለት ብንቀር እጅግ ደስ ይለናል አይደል? የተወደደ መስዋዕት ሆኖ በእግዚአብሔር ፊት ጸሎታችን ያደርግልን ዘንድ ንጹህ ሆነን በንጹህ ህሊና ይዘኑ ብንቀር መልካም ነው። ግን እንደዛ የማያደርጉ ወይም እንደዛ የማያስችሉ ጉዳዮች ሊገጥሙን ይችላሉ። ይሄ ማለት ለምንድን ነው እንደዚህ የምላችሁ? ዲያብሎስ እኛ ጸሎት ስንጀምር እሱ ደግሞ በጎን ስራውን ይጀምራል፣ የራሱን ስራ ይጀምራል ማለት ነው። ይህ ምን ማለት ነው? ልቡናችንን ሊከፍሉ የሚችሉ ሀሳቦች ወይም አለማዊ ሀሳብ እንድናስብ የሚያስገድዱ ክፉ ምኞት ወይም ሌላ ሀሳብ በልባችን ውስጥ እንዲመላለስ ሊያደርግ ይችላል ማለት ነው። መቼም በዚህ ምድር ላይ ማንኛውንም ነገር ስንሰራ በውሃ መካከል ከሆነ ምንሰራ ውሃውን ልንገድብ እንችላለን አ ነፋሱን ግን ማስቆም እንችላለን፣ እንደዛ እንችልም። የፀሐይ ብርሃንን መከለል እንችላለን፣ ላንችል እንችላለን። የምንችልበት አጋጣሚ ሊኖር ይችል ይሆናል። ምንከለክላቸው ምንገድባቸው ነገሮች እንዳሉ ሁሉ መገደብ የማንችላቸው ነገሮች ይኖሩ ይችላሉ። ይልቁንም እንዳለ ተጋፍጠን ወይም ተጋፍጠን መቀጠል ያለብን ስራዎች ሊኖሩ ይችላሉ። ማንኛውም ሰው ቤት በሚሰራበት ጊዜ የሚሰራበት መሬት ላይ መሬቱ ሲቆፈር ምን እንደሚገጥሙ የሚያውቀው ነገር የለም። ምናልባትም መሬቱ አፈር ብቻ ሊሆን ይችላል። አለበለዚያ ደግሞ ጠጠርና ድንጋይ የተሞላ መሬት ሊያጋጥመው ይችላል። ያ ሊሆን እንደሚችል እያሰበን የሚሰራው ማለት ነው። ግን መሬቱ በቀላሉ መቆፈር የማይችል ድንጋይ ቢሆን ወይም ጠጠራማ ቢሆን ምን ማድረግ ይችላል? ቤቱን አቆሙ መሄድ፣ ጭራሽ ስራውን ማቆም ወይስ እንዳለ መቀጠል የሚለውን ነገር እስኪ እናንተ መልሱት። ምን ትላላችሁ? ብቻም ይቀጥል ነው የምትሉት አይደል? ምክንያቱም ድንጋዩን ማውጣት የሚቻልባቸው ብዙ መንገዶች ስላሉ ማለት ነው። እርግጥ ነው ብዙ ገንዘብ ይፈጃል፣ ካሰባችሁት በላይ ብዙ ጊዜም ይፈጃል። እሱ እንዳለ ሆኖ ግን ቤቱ መቀጠል እንዳለበት ሁላችንም እንስማማበታለን። ምክንያቱም ሌላ መሬት የለውም እና ያ ሰው ቤት ሊሰራ የሚችልበት የተፈቀደለት የተሰጠው ቦታ ያ ብቻ ስለሆነ ማለት ነው። እኛም ጸሎት የግድ ያስፈልገናል፣ ምክንያቱም እንድንጸልይ ታዘናልና። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ ከአስተማረን ትምህርቶች አንዱ ጸሎት ነው። ጸሎት ለችግሮቻችን መፍትሄ እንድናገኝ ወደ እግዚአብሔር የምናቀርብበት መንገድ ነው። እኛ ለእግዚአብሔር ሀሳባችን የምናቀርብበት ከእግዚአብሔር መረዳት ወይም ምላሽ የምንጠብቅበት የምንቀበልበት አንዱ መንገድ ጸሎት ነው በክርስትና። ስለዚህ ያለ ጸሎት መኖር አንችልም ማለት ነው። ያለ ጸሎት መኖር ማንችል ከሆነ ልባችን ደግሞ እየዋዠቀብን የምንቸገር ከሆነ ምንድን ነው ማድረግ ያለብን ካላችሁኝ፣ እንደነገርኳችሁ በንጹህ ሊና ማቅረብ መልካም ነው። ግን እዛ ደረጃ ላይ የሚደርሱ በጣም ጥቂቶች ናቸው። አሁን ባለንበት የክርስትና ደረጃ እዛ እንደርሳለን ማለት ሁላችንም አንችልም። በተመስጦ ሆኖ መጸለይ። አሁን ጸሎት ስንጸልይ ትኩረት ይፈልጋል፣ ተመስጦ ይፈልጋል። መንግሥተ ሰማያትን ብቻ በማሰብና በመቃጠት እሷን በመፈለግ እንድናቀርበው ይፈልጋል። በጸሎት ጊዜ የሚያስፈልጉ ነገሮችን ነው የምነግራችሁ። ጸሎት ለምድራዊ ጉዳይ አይጸለይም። ሲጀመርም አንድ ክርስቲያን ለምድራዊ ጉዳይ ሊጸለይ አይችልም። ለሰማያዊ ጉዳዮች ነው የሚጸልይ። በሰማያዊ ጉዳዮች ጀርባ እግዚአብሔር ምድራዊ ጉዳዮችንም እንደሚፈጽምለት ስለሚያምን ነው። ግን ወጣናያን እንደመሆናችን መጠን የዕለት እንጀራችን ስጠን በሚለው ጸሎት ውስጥ ምድራዊ እንጀራችን ብቻ ትዝ ሊለን ይችል ይሆናል። ግን አላማው እንደሱ አይደለም። የዕለት እንጀራችን ስጠን ማለት ስጋውን ደሙን እለት እለት እንድንቀበል አድርገን ስጋውን ደሙን የሚያቀብልን ካህን አታሳጣን፣ ስጋውን ደሙን የምንቀበልበት ስፍራ አትንሳን ብሎ መጸለይ ማለት ነው። የዕለት እንጀራ የተባለው ቅዱስ ቁርባን ነው። ሰማያዊውን ማዕድ የፈቀደልን ክርስቶስ ምድራዊውን ማዕድ እንደማይከለክለን ስለምናምን እንደዛ የምንለው ማለት ነው። እና ዋናው ላይ ትኩረት እናደርጋለን። ይሄኛው ደግሞ ሁለተኛ ጉዳይ ነው። የምድሩ ጉዳይ ሁለተኛ ጉዳይ ነው። ይሄን እንደማይከለክለን እግዚአብሔር እርግጠኞች ስለሆነ ነው እንደዚያ የምናደርገው። እና በጸሎታችን ብዙ ምላሾችን እንቀበልበታለን። እና ያለ ጸሎት ልንኖራቸው ምክንያቱም ጸሎት ምስጋና ነው በተቀበልነው ነገር በተደረገልን ነገር ማመስገን አለብን። ጸሎት ልመናም ነው። መንግስት ሰማያት ትሰጠን ዘንድ መንግስት ትምጣ የምንልበት ነው። ጸሎት ኑዛዜም ነው። የእምነት ቃልም መስጠትም ነው። ምክንያቱም እኛ የበደሉንን ይቅር እንላለን ብለን ይቅር ማለታችንን ለእግዚአብሔር የምንነግርበት የምናበስርበት እግዚአብሔርን ደስ የምናሰኝበት መንገድ ስለሆነ ማለት ነው። ጸሎት ምስጋና ነው። ይትቀደስ ስምከ ከምንልበት እግዚአብሔርን ፈጣሪያችንን ስምህ መስገን የተቀደሰ ይሁን ብለን የምናመሰግንበት አንድ የምስጋና መድረክ ስለሆነ ያለ ጸሎት መኖር በፍጹም አንችልም። እንደዛ ከሆነ እንደዚህ የሚፈታተኑ ነን ክፉ ኃይላት እንዴት ነው መከላከል? አንዳንዴ እኮ እያማተብን ሁሉ ክፉ ሀሳቡ ከኛ ላይ ረቅልን ይችላል። የምናማትበው በነገራችን ላይ በጸሎት መካከል ከማተብን ስለ ሁለት ነገር ነው የምናማትብ። አንደኛው ስለ መስቀል የሚያነሳ ምዕራፍ ላይ ስንደርስ፣ ለምሳሌ መስቀል ኃይልነ ብንል እንዲህ አይነት የመስቀል ምልክት እንሰራለን። ሁለተኛ የሚያስደነግጥ ወይም ደግሞ ክፉ ሀሳብ በልባችን ሲመጣብን ያንን ያረቅልን ዘንድ እናማትባለን ማለት ነው። ምክንያቱም ጠላት ዲያብሎስ ከሚፈራቸው መሳሪያዎች መካከል አንዱ የመስቀል ምልክት ስለሆነ ነው። ለዚህም ነው እንደውም በቅዱሳት መጽሐፍት እተብ ገጸ ከበዛ የተሎ ለመንኮቢያት ቀረ። አሁን በፍትሐ ነገስት አንቀጽ አስራ አራትም ላይ ስንመለከት የተጠቀሰልን ለጸሎት ከሚያስፈልጉን ነገሮች መካከል አንዱ ምን ተብሎ የተጠቀሰው ማለት ነው ፊትህን ከአውራ ጣት ቀጥሎ ባለው ጣት መስቀል ሰርተህ አማት የሚል ነው። ይሄ አሁን ምንሰራው አይነት ማለት ነው እና ሁላችንም ልናደርገው የሚገባ በመስቀል ምልክት ፊታችንና መላ ሰውነታችንን ማማተብን አንተው ማለት ነው። በእነዚህ ጉዳዮች ለምን መስቀልን አይቶ ሰይጣን ፊት ለፊት መቆም ስለማይችል ነው። ንጉሱ ቆስጠንጢኖስ የሮምን ሰራዊት ድል ይነሳው በምን ይመስላችኋል? በመስቀል ምልክት መሆኑን አንረሳም አይደል መቼም ሁላችንም በመስቀል ምልክት ነው ጠላቱ እንደሊነሳው። ስለዚህ በመስቀል ምልክት ማማተብ ጠላትን ለማሳደድ አንድ ምልክት ነው። በነገራችን ላይ ውላችሁ፣ በጣም የተደራጀና አንተን በደንብ የሚያውቀ ጠላት ካልሆነ በስተቀር መሳሪያ ታጥቀህ ይዘህ ማየት በራሱ ለጠላት ያስፈራዋል። አይደል እንዴ? ለዚህ ነው ይሄ ምልክት የጠላት ማጥቂያ ምልክት ስለሆነ እንዲህ ይዘን የምንታየው፣ መስቀል ምልክት ሰርተን የምንታየው ከዚህ የተነሳ ነው ማለት ነው። ግን ምን አለ መሰላችሁ፣ አንዳንድ ጊዜ በጣም የለመደ ሌባ የለመደ ጠላት ሲሆን መሳሪያ ታጥቀህ ቁመናህ እንዲያው ለጠላት አስፈሪ የሆኖም እንኳን ቢመለከትህ ንቆ አጥቅቶ ሊመለከት። ምክንያቱም በደንብ ያውቃል መተኮስ አትችልም በደንብ ያውቃል፣ ተግባብታችኋል። ብትተኩስም እንኳን ኢላማ መምታት እንደማትችል በደንብ ያውቃል ማለት ነው። ስለዚህ ያ በጣም ታጥቀህ እንኳን ቢመለከትም ምን አይልም፣ አይደነግጥ እና አይሸሽልህም፣ በራ አይለቅልህም አድርገውል ነው የሚልህ ነው። እና አንዳንድ ጊዜ ላችሁ በልባችን ውስጥ የሰረፁ ክፉ ሀሳቦች አሉ። ለሰይጣን መግቢያ ብር የሆኑ በልባችን ሁሉ ያሰረጽናቸው ያስለመድናቸው ክፉ ልማዶች ይችላሉ እነሱ ሊሆኑ ይችላሉ። ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ ሀሳባችን ስብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸል እያደረጉን እነሱ ሊሆኑ ይችላሉ። መንፈስ ከሆነ አሁን ሁልጊዜ የሚረብሽን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን እኛም ጊዜ ሰጠን በክፉ ምኞት ውስጥ ታውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው። በደንብ ለምዶናል። ከኛ ሊርቅ አይፈልግም። ምንም አይነት የጦር መሳሪያ ብናነሳ ማለት ነው። ምክንያቱም ተኩሰን እንደማንመታውና ጨክነን ጨክንን እንደማንጨክንበት በደንብ ያውቃል። ለዚህ ነው አየው፣ የማይሸሽልህ የማይርቅልህ። ለዚህ ነው አይደነግጥልህ ሙላ እየተቆጣው እኮም አይደነግጥ ልጅ አለ። ለምን ቀልድ አስለምድኸዋል ማለት ነው። ከቁም ነገር ይልቅ ወደ ዋዛ፣ ወደ ፈዛዛ እየገባ አስለምደዋል ማለት ነው። ስለዚህ ምን ማድረግ አለብን እኛ? ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሀሳብ ሊኖረን ይገባል። ለሰይጣን ፊት አትስጡት። ለሰይጣን ቀልድ አታስለምሉት። ጊዜ ሰጣችሁ አታባብሉት። በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት። ክፉ ምኞታችሁን፣ ክፉ ሀሳባችሁን ወዲያውኑ እንደታሰባችሁ ወጦ እንዲወድቅ ጊዜ ሳይሰጥ ማለት ነው እንዲወጣ ማድረግ ይገባል። ቶሎ የታከሙት በሽታ እና የዘገየ በሽታ እንዴት እንደሚጎገር ታውቃላችኋል። በጣም አስቸጋሪ ነው የዘገየ በሽታ። ለዚህ ነው ሳይውል ሳያድር ቶሎ ወደ ምን ሄዱ ይባላል፣ ወደ ሐኪም እንድንሄድ ይመከራል ማለት ነው። የዋለ ያደረ ዝናብ በጣም ከባድ ነው። ምድርን እጥብ ነው የሚያደርጋት። የኋላ ያደረ በሽታም ልክ እንደዚያ ነው። ሰውነታችንን ድቅቅ ነው የሚያደርገው። ክፉ ምኞትም ክፉ ሀሳብም በልባችን ውስጥ በዘገየ ቁጥር ምን ያደርገናል ማለት ነው። ልባችንን ለብዙ ጊዜ ይጠናውተዋል እና ብናማት ምን ብንል ቶሎ መፍትሄ ላናገኝ እንችላለን ማለት እንደዚህ ፊት የሰጠናቸው ያለማመድ ናቸው አጋንንታሉ ማለት ነው። ያለማመድ ናቸው አጋንንታሉ ማለት ነው። ስለዚህ ወገኖች እንደው በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን። ለሰይጣን ጊዜ መስጠትንም ልክ እንደዚያው አንዳንድ ሰዎች በጣም ረጅም ጊዜ ወስደው ነው ክፉ ምኞታቸው በደንብ የሚያደቁት የሚሰልቁት። እንደው በቃ አያድርጉት እንጂ የማድረግ ያክል ኃጢአት እየጣፈጣቸው የሚያስቡት ሰዎች አሉ። የሚመኙ ክፉ ምኞት ውስጥ በጣም የሚዘገዩ ሰዎች አሉ። ከዛ መውጣት ያስፈልጋል። ለዚህ ነው ጸሎትም እየጸለይን እያማተብንም ቅዳሴ ቦታም ቁመን መስዋዕቱም የሚሰዋበት ስፍራ ላይ መላእክት እልፍ አእላፍ መላእክት የሚወርዱበት ጊዜ ላይ መንፈስ ቅዱስ ከሰማይ ሰማያት የሚወርድበት ጊዜም ላይ ሆነን የማይረቅልን ክፉ ምኞት ክፉ ሀሳብ ማለት ነው። ለምን አስለምደነዋል፣ ጊዜ ሰጥተነዋል እና ተዋህዶን ተላምዶን ስላለ ነው። አንዱ ችግር እሱ ነው። እና እሱን ችግር በደንብ አጥንተን ከወዲሁ ማድረግ ይኖርብናል ማለት ነው። አንዱ ነገር እሱ ነው። ይላችሁ ቤታችሁ ውስጥ ጎርፍ እየገባ ካስቸገራችሁ ቀዳዳውን መድፈን ነው እንጂ ጎርፉን በየቀኑ መጥረግ አይደለም መፍትሄ እሱ ብቻውን መፍትሄ ሊሆን አይችልም። ቀዳዳውን ከደፈናችሁ በኋላ ግን ቤት ውስጥ ያለውን ጎርፍ ብትጠርጉት ቤቱ ምን ይሆናል? መድረቅ ይጀምራል ማለት ነው። ከውጭ ያለውም አይገባም፣ ውስጥ ያለውም ወጥቶ ያልቃል ማለት ነው። ክፉ ሀሳብ አሁን እንዲህ እንደገዛ የሚቀር እንዳይመስላችሁ፣ ተስፋ እንዳትቆርጡ። ይኸውላችሁ አሁን ይሄ የሰይጣን አሰራር፣ በእኛ ዘንድ ያለው አሰራር በጥቅላላ ተበጥሶ የሚወድቅበት ጊዜ አለው። በቃ ምንም ጥርጥር የለውም። በየቀኑ የሸረሪት ድር የሚያደራብን ከሆነ ፈልገን ሸረሪቷን ማጥፋት ይጠበቅብናል። ምክንያቱም አሁን ጠርገነው መልሰን ደግሞ ስንገማ ወጥተን ስንመለስ እንደገና ተክቶ የሚቆይን ከሆነ እሱ ደግሞ ሌላ ችግር ነው ማለት። ስለዚህ በደንብ ሸረሪቷ ላይ ስራ መስራት ያስፈልጋል። ቋሚ ለውጥ ለማምጣት ነው፣ እንደዛ ምላችሁ እና ክፉ ልምምዶችን በደንብ እያራቅናቸው እየወጣን ከዛ ይልቁንም መንፈሳዊ ፍላጎትን ማነሳሳት መንፈሳዊ መሻትን። ይሄ ምኞት አደል አሁን፣ መንፈሳዊ ምኞትም እኮ አለ የእግዚአብሔር መንግስት ስትመጣ ማየት፣ በእግዚአብሔር መንግስት መቅናት፣ የእግዚአብሔር መንግስት በወረሱ ጻድቃን መቅናት፣ የእነሱን ታሪክ መመልከት። እንደዚህ ብናደርግ በእርግጠኝነት ሀሳባችን እየተለወጠ ልባችንም እየተለወጠ መሄዳችን ምንም ጥርጥር የለውም እና እኔ እሱ ላይ ትኩረት ማድረግ ይኖርብናል መጀመሪያ ነው። ከዚያ ቀጥሎ ግን ምንድን ማድረግ ያለብን ጸሎትን አቋርጠን፣ አሁን ይህን ሰይጣን የሚፈልገው እንደዚያ ነው። አሁን ይህን ሀሳብ እያሰብክ እግዚአብሔር የሚሰማኝ ይመስላል ማለት ይጀምራል ማለት እንደዚያ እንዳታስብ በፍጹም ይሄ ደግሞ ለሰይጣን ትልቅ ስኬት ነው ይህንን ማሳብ ይችላል በነገራችን ላይ ይሄ በመጽሐፍ መነኮሳትም ተነስቷል መነኮሳት ለጸሎት በሚቆሙበት ጊዜ የዝሙት ፈተና እየመጣ ይዋጋቸዋል ይላል እንደዚህ አይነት ሀሳብ ሲመጣበት ወጣኒውን ልብሱን እንዲያወልቅ ገላውን እንዲዳስስ ምን እንዲል ይጋብዘዋል ሰይጣን እና ያንን አይነት ሀሳብ እየበረታበት ሲመጣ ወጣኒ ነው እና ጀማሪ ስለሆነ ትቶት ይተኛል ያን ጊዜ ሰይጣን ያጨበጭባል፣ ደስ ይለዋል። የበለጠ ስራ ለመስራት ይደራጃል ማለት ነው እና እንዲሁም ካልዩ ወደ ነቢብ፣ ከነቢብ ደግሞ ወደ ገቢር እንዲያሳድጋት ያበረታታዋል ማለት ነው። እንደዛ በፍጹም ሊሆን አይችልም። በፍጹም ይሁላችሁ። ገበሬ በአጨዳ ጊዜ ሊሆን ይችላል ወይም በሌላ ጊዜ ዝናብ እየመታው እንኳን ለምንድን ነው ስራ የማያቆመው ይመስላችኋል? ዝናብ የማይዘንብበት ጊዜ እንዳለ ያውቃል፣ ግን ይቺ ጊዜ እንድታመልጠው አይፈልግም። ዝናብ እየመታው ቢሆን ፀሐይ እያቃጠለው ቢሆን ፀሐይ እስኪያልፍ ልቆይ ብሎ፣ በፍጹም ያ ቀን እንዲያመልጠው በፍጹም ስለማይፈልግ ይቺ ቀን እናንተ የምትድሩባት ቀን ናት። ልታመልጣችሁ በፍጹም አይገባም። ህመም በጣም በጸናባችሁ ሰዓት ሐኪም ቤት አትሄዱም እንዴ? በቃ ትንሽ ቀለል እስኪለኝ ድረስ እስኪታገሰኝ ድረስ ልቆይ ትላላችሁ እንዴ? በፍጹም አትሉም። አደለ እና ይሄ ማለት እኮ ህመሙ የጸናባችሁ ሰዓት ነው። የበለጠ ዝናብ በጣም እየዘነበበት ያለበት ሰዓት ነው። ስለዚህ አብዝታችሁ ልትሰሩ የሚገባበት ሰዓት ይኸው ነው። በቃ ይቺ ጊዜ በፍጹም ልታልፋቸው አይገባም። ምክንያቱም ወደ ዋናው በትልቅ ሀሳብ ውስጥ ናችሁ፣ በበጎ ሀሳብ ውስጥ ናችሁ። ወደ መጸለይ ህይወት ውስጥ ወደ መጸለይ ክፍል ውስጥ ልታልፉ ልትሸጋገሩ ጊዜው እየቀረበ ነው ማለት ነው። ጊዜው እየቀረበ ውሃ ውስጥ የምታዩአቸው ሰዎች በሙሉ ዋና የሚችሉ እንዳይመስላችሁ የማይችሉ ሰዎችም ይገባሉ። አንድ ትምህርት ቤት ውስጥ ፕሮፌሰሮች ብቻ ያሉ እንዳይመስሏችሁ ተማሪዎችም አሉ። አንድ ትምህርት ዩኒቨርሲቲ ውስጥ ተማሪዎች ብቻ ያሉ እንዳይመስሏችሁ የማይማሩ ትምህርት፣ ምናልባትም በሆነ አጋጣሚ ትምህርታቸውን ያቋረጡ ግን ለሌላ ጉዳይ ተፈልገው የገቡት ሰዎች እዛ ውስጥ ሊኖሩ ይችላለች። ለጸሎት በቆምን ምእመናን መካከል አሁን እዚህ ህብረት ውስጥ በዚህ ቤተክርስቲያን ውስጥ ባለው ህብረት ውስጥ በጣም እግዚአብሔር ጸሎታቸው የሚሰማቸው ቃል በቃል የሚያነጋግራቸው ቅዱሳን ሊኖሩ ይችላሉ። እንዲሁም ደግሞ እንደኔ አይነት ደግሞ ደከም ያለ ሰው ደግሞ ሊኖር ይችላል ማለት ነው። እና በደብዛዛው ቢሆን ጸሎታችን ማቅረብን በፍጹም መተው የለብንም። ይሄ ለሰይጣን ትልቅ ስኬት ነው። እንዳታቆሙ፣ ምንም ቢሆን ማለት ነው። ምንም አይነት ሀሳብ ቢመጣ፣ ይልቁንም ይሄ ከእናንተ እንዳልሆነ አስቡ። አንድ አባት ሲመክሩ ምን ብለዋል? ልጃቸውን ሲመክሩት የመንፈስ ልጃቸውን ሲመክሩት እኔ በምጸልይበት ሰዓት እንዲህ አይነት ሐሳብ እየመጣብኝ ተቸግሬያለሁና ምን ላደረግ? ጸሎቱን ላቁሞ? ስላቸው፣ አያታቁም። ያ ሀሳብ ከአንተ እንዳልሆነ ብቻ አስብ አሉት። ያ ሀሳብ ከአንተ አይደለም፣ ይልቁንም ይሄ ሀሳብ ከሰይጣን ነው እና ከእኔ ስላልሆነ ጌታ ሆይ ይህን ክፉውን ሀሳብ አትመዝግብብኝ በጎውን ሀሳብ ብቻ በጎ መሻቴን ብቻ ተቀበለልኝ እያልክ ጸሎትህን ቀጥል ብለውታል። እና እኛም እንደዚያ እያልን ጸሎታችንን እንቀጥላለን እንጂ በፍጹም አናቆም ማለት ነው፣ እንዳለ መቀጠል ይኖርብናል። በዚህ በሉቃስ ወንጌል ምዕራፍ ሁለት ቁጥር 28 ላይ የምንመለከተው ሰው አለ ምዕራፍ ሁለት ቁጥር 28 ላይ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ ይላል ጌታ ሆይ አሁን እንደ ቃለ ባርያም በሰላም ታሰነብተዋል የሚለውን ጸሎት ጸለየ ይላል። ይሄ ሰው ማን ነው? ስሞን ነው፣ አረጋዊ ስሞን ነው። ይሄ ሰው ስለ ክርስቶስ የሰማው በዜና ነው። ከሶስት ዓመት በፊት በመላክ ተናግሮታል። ስለ ክርስቶስ በዜና የሰማውን ግን በዓይኑ አይቶት ካልሆነ በስተቀር እንዳይሞት ወደ እግዚአብሔር ጸለየ። ያችን ጸሎቱን ሰምቶ እግዚአብሔር ክርስቶስ በስጋት በተወለደ ጊዜ እንዲያቅፈው ተፈቀደለት ማለት ነው። የሰማኸውን ታየዋለህ። ከበረታህ ያየኸውን ደግሞ ታቅፈዋለህ። ከበረታህ አታቁም፣ የሰማኸውን እስክታየው ድረስ፣ ያየኸውን ደግሞ እስክታቅፈው ድረስ፣ እስክትጨብጠው ድረስ። አሁን መንግሥተ ሰማያት በዜና የሰማናት ናት። አትጠራጠሩ። አንድ ቀን በእጃችን ትገባለች። ምክንያቱም መንግስት ትምጣ ተሰጠን እያል እየጸለይን ስለሆነ ማለት እግዚአብሔር ጸሎታችንን ማይሰማ ይመስላችኋል? አንድ ቀን መንግስቱን ያወርሰናል። ምክንያቱም ከሰማይ ስትወርድ ዮሐንስ በራ የተመልክቷታል ዮሐንስ እንዳያት እኛም ስትወርድ እንመለከታታለን። ማየት ብቻ አይደለም እንወርሳታለን። ምክንያቱም እግዚአብሔር ለወዳጆቹ ያዘጋጃችን እንደሆነ በቅዱስ ወንጌል ሰምተነ በወንጌልና ምን ነበረች ስለ ኃጢአትህ በደንብ የምታለቀስ ከሆነ የምታስብ ከሆነ ስለ ራስህ በደንብ የምታዝን ከሆነ፣ አትጠራጠሩ ክፉ ሀሳብ ወደ እናንተ ልብ ውስጥ ዝውር አይልም። አታስቡትም። ሁላ ምክንያቱም እናንተ የኃጢአት እዳ ብቻ እንዳለባችሁ ነው የምታውቁት። ስለዚህም ስለ ኃጢአታችሁ መወገድ ስለ ኃጢአታችሁ መቅረት ብቻ ትጸልያላችሁ እንጂ በፍጹም ሌላውን ነገር አታስቡትም ማለት ነው እና እሱም ብቻ አስባችሁ ጸል እግዚአብሔር፣ ቤተሰቦች ያን ጊዜ ፈውስ ከእግዚአብሔር ዘንድ ለልባችን ሲሰጠው እናያለን። ያን ጊዜ መበርታት ኃይል ብርታት ለልባችን ሲሰጥልን እንመለከታለን ማለት ነው። እሱን እናድርግ እንበርታ። በእርግጠኝነት እንኳን ማትፈም ገና እጃችንን ስናነሳ ሰይጣንን ማራቅ የምንችልበት እድል አለን ማለት ነው። ስለዚህ በደንብ በርቱ ጸልዩ ማለት እፈልጋለው። ለዛሬ እንግዲህ ይህንን ከመለስኩ በቂ ነው። እግዚአብሔር ቤተሰቦች፣ ይህንን ካልን ይበቃናል። ቃሉን እንድንሰማ የፈቀደልን እንድንናገር ያበረታን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሆን። ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለሚሆነው አምላክ ክብርና ምስጋና እስከ ዘላለሙ ድረስ ይሁን። እናንተንም በያላችሁበት በሃይማኖት ያጽናችሁ በምግባር እንዲያሳድጋችሁ የእግዚአብሔር መልካም ፈቃዱ ይሆን እያልኩ እኔ መርሃ ግብሬን እዚህ ላይ አጠናቅቃለሁ። እግዚአብሔር ይስጥልኝ። ጌታ በነገረን ቃል እንስማማ አይደለ እናምን የለ እምናምንኛ ያችን የእግዚአብሔር መንግስት ተስፋ ያደረግናትን የእግዚአብሔር መንግስት በእርግጠኝነት እንወርሳታል ምንም ጥርጥር የለውም። ያስኪሆን ድረስ ግን ጊዜ ይፈጃል። ይሄ ሰው ሶስት መቶ ዓመት ፈጅቶበታል። ተቀብሎ አቀፈው የሚለው ደረጃ ላይ ይሄ አረፍተ ነገር የተነገረለት ከሶስት መቶ ዓመት በኋላ ነው። አየው ምን ያህል ጊዜ እንደሚፈጅ። የሰማሁን ለማየት ያየኸውን ለመጨበጥ ምን ያህል ጊዜ እንደሚፈጭ አያችሁት። ከአቆምክ ግን አቆመ እዚያ ላይ ያቆማል ማለት ነው። በሌላም ስፍራ ደግሞ እንዲሁ በዚሁ ምዕራፍ ላይ በዚሁ ምዕራፍ ሁለት ላይ ቁጥር 16 እንዲሁ ስትመለከቱ ፈጥነው መጡ ይላል። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ። ይላል አሁን ከላይ ጀምራችሁ ስትመለከቱ ስለ እረኞች እግዚአብሔር መልአክ መጥቶ እንዲህ እንዲህ አይነት ቦታ ላይ እናት ህፃን ልጇን ታቅፋ ታገኛላችሁ ብሎ ነበር መላኩ የነገራቸው። ከቁጥር ስምንት ጀምራችሁ የሉቃስ ወንጌል ምዕራፍ ሁለትን ከቁጥር ስምንት ጀምራችሁ ስትመለከቱ ታዩታላችሁ። ዜናውን ሰሙ። ከዚያ ምን ተባባሉ? ንው ኖር እስከ ቤተ ልሔም ወናይም ርዘን ተነገረ ዛራ አይነ እግዚአብሔር እግዚአብሔር የገለጠን ይህን ነገር እናይ ዘንድ ኑን ሄድ ተባብለው ተያይዘው ሄዱ ነው የሚለው ተመልከቱት። ተያይዘው ሄዱ ተያይዘው ከሄዱ በኋላም የተመኙትን ነገር እውነቱ ነው አገኙት። ው ከሰንባህ አታቁም ሂድ ቀጥል። በመካከል እኮ እነዚህ አድረኞች ምን እንዳሰቡ የተጻፈ ነገር የለም። ምናልባትም ይሄ ነገር እውነት ባይሆንስ የሚል እኮ ከመካከላቸው ሊኖር ይችላል። ሰብአ ሰገል ማቴዎስ ወንጌል ምዕራፍ ሁለት ላይ እንደምንመለከተው ከሩቅ ሀገር ክርስቶስን ፍለጋ መጥተዋል። ኮከብ እየመራችሁ ነው የመጡ ኮከብ ተመልከት። ኮከብ እየመራችሁ እሱ ናም ነው መጡ። ግን አንዳንድ ጊዜ ምን ያስቡ ነበር፣ ምናልባት ይሄ ኮከብ ወስዶ ወስዶ ከባህር ያጠልቀን ከገደል ያወድቀን ይሆን እያሉም ያስቡ ነበር። ይህንንም አሰባቸው አልቀረም። ቤተልሔም ደርሰው ክርስቶስን እስኪያገኙት ድረስ እርግጠኛ መሆን ያልቻሉባቸው ሀሳቦች ነበሩ። ወደ ኋላ የሚመልሱ እንዲያውም እኮ አስራ ሁለቱ ነው ተነሱ ነው የሚባለው በታሪክ እንደምንረዳው አስራ ሁለቱ ነው የተነሱት። ከአስራ ሁለቱ የደረሱ ሶስቱ ናቸው። ተመልከቱት። ክፉ ሀሳብ ወደ ኋላ ያስቀራቸው ብዙ ነበሩ ማለት ነው እና ከበረታን ያሰብነው ቦታ ላይ እንደርሳለን። ዛሬ ግን የለም ይህን ክፉ ሀሳብ ይዤማ አልጸልይም ካላችሁ በእርግጠኝነት ወደኋላ መቅረታችሁ ነው እና ያሰብነው ቦታ ላይ ሳንደርስ እንቀረ ሰይጣንስ ምን ይፈልጋል? ወደኋላ እንድንቀራ አይደል የሚፈልገው ክርስቶስ የተወለደ በስፍራ ላይ ሳንደርስ በግርግም ተኝቶ እንዳናገኘው እንዳረጋዊ እንደ ስምዖን እንዳንታቀፈው እንዳንይዘው አይደል የሚፈልገው ሰይጣን። ቀራንዮ ደርሰን ተሰቅሎ እንዳናገኘው ደብረ ዘይት ላይ ወተን ቢታንያ ላይ ወተን እየባረከን ሲያርግ እንዳንመለከተው፣ ከፍ ከፍ እያለ ሲሄድ መላእክት ደግሞ ስብሐት ለእግዚአብሔር እያሉ እያመሰገኑት ሲያሳርጉት እንዳንመለከት አድ የሚፈልገው ሰይጣን። በአብ ቀኝ ተቀምጦ እንዳንመለከተው አድ የሚፈልግ ሰይጣን። ይህን እኮ ነው የሚፈልገው እና ወደኋላ እንድንቀር ይፈልጋል ዲያብሎስ። ስለዚህ ጸሎታችንን እንድናቋርጥ ከጸለይም አንዳች ረድኤት ከእግዚአብሔር ዘንድ እንደሚመጣልን ያውቃል ሰይጣን። ይሄን ስለሚያውቅ ነው። በነገራችን ላይ ሁላችሁ ደረጃችንን ማወቅ ጥሩ ነው። ሁልጊዜ የእግዚአብሔርን ሀሳብ ብቻ የሚያስብ ልብ ሊኖረን አይችልም፣ አሁን ባለንበት ደረጃ። ምክንያቱም እኛ በምድር ላይ የምንኖር ዓለማውያን ገና በጦርነት ውስጥ በሰልፍ ውስጥ ያለን፣ ሰልፍ አላበቃንም እኮ አላቆምንም እኮ በጦርነት ውስጥ ያለን። ንጉስ ዙፋን ላይ ተቀምጦ እንዲሁ ዝም ብሎ ሊያደር ይችላል እንዴ? የጦር ስልት ሲቀይስ የጦር መላስ ይዘይድ አደ የሚኖረው ምክንያቱም ጠላት እንዳለበት ያስባለ እና ሁልጊዜ ቤተመንግስቱም በጦር ያስከብበዋል። ማለት በዘመናዊ የጦር መሳሪያ ሊያስከብበው ይችላል። እኛም ልክ እንደዚያ ገና ጦርነት ላይ ያለን መሆናችን እንዳትረሱ። መጽሐፍ ቅዱስ ላይማ ስንመለከት እኮ አሁን ጦርነት የጨረሰችው መቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ ሁለት ቁጥር አምሳ አንድ ላይ ምን የሚል ቃል አለ? እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር ይላል። ያየችውን የሰማችውን ስለ ክርስቶስ የምታየውን የምትሰማውን ነገር ሁሉ ምን ታደርግ ነበር? በልቧ ትጠብቀው ነበር ነው የሚለው። እኛ በእውነት ያየነውን የሰማነውን ነገር ሁሉ በልባችን እንጠብቅ ዘንድ እኛም መቤታችንን ሆነናል? እኛ ድንግል ማርያምን ሆነናል? እዛ ደርሰናል? ገና ኮነን እንደዛ አልደረስንም። እኛ እኮ ማለት እንደ ማረታና እንደ ማርያም አንድ ቤት ውስጥ እየኖርን ግን በማረግ የተለያየን ሰዎች እኮ ነን። ማረታ በቃ እንግዶችን በማስተናገድ በመሯሯት ምን በማለት ብዙ ያገለግልኩ የሚመስላት ሴት ናት። ማርያም ደግሞ ቃሉን በመስማት የተጠመደች ሴት ናት። በቃሉ ፍቅር ውስጥ የወደቀች ሴት ናት። ማርያም የፍጹማን ምሳሌ ናት። ማረታ ደግሞ የወጣንያን ምሳሌ ናት። ስለዚህ ማረታ ምን እያለች ነው የምታገለግል። ስታገለግል እያንጎራጎረች ነው። በሌ በአንድ በኩል አሁን እኔ ብቻዬን እንዲህ እየደከምኩ እነዚህ ሁሉ ተቀምጠው እያለች የምታስብ የነበረች ሴት ናት። ስለዚህ ጸሎታችን ጊዜ ጸሎት እኮ አገልግሎት ነው። እንደ ማረታ ባለ አገልግሎት መባከን በሚበዛበት ሕይወት ውስጥ እየኖር እንደ ማረታ አገልግሎት ይዘን እንቀርባለን፣ እንቆማለን በእግዚአብሔር ፊት። ግን አንድ ነገር እናምናለን። እኛ እንደ ማረታ ማንጎራጎር በልባችን ውስጥ ቢኖርም እንኳን እንደ ቃየል ግን በስንፍናና በግድ የለሽነት አይደለም ይህን ክፉ ሃሳብ ያሰብን ይሄ ከሆነ ተሳስተን ይሄ ካልሆነ ግን አልተሳሳትም። ያለንበት ደረጃ ግድ ብሎን እንደዚህ አይነት ሀሳብ ያሰብን ግድ ነው። ጀማሪ ዋናተኛ ማይበል ሞገድ በተነሳ ጊዜ በባህር ላይ መፍራቱ መደንገቱ መሸበሩ ግዴታ። ዋና የሚችሉ ሰዎች ደግሞ ማይበል ሞገድ ቢመጣ ምን ቢመጣ አይፈሩም። ምክንያቱም ዋና ዋኝተው መውጣት እንደሚችሉ ስለሚያምኑ ማለት ነው። ከባህሩ ጋር ልምድ ስላላቸው ነው። ውሻ አሁን እኛ የቆሎ ተማሪዎች ብዙ ጊዜ ውሻ ያባረረናል፣ አይደል ያው በምግብ ስለምንገናኝ እኛም የሰው ቁራሽ ወስደን ነው የምንበላው፣ ውሻውም የሰው ቁራሽ ተቀብሎ ነው የሚኖረው። በዚህ ምክንያት ያው ተቃርነዋል። በሁለታችን ሕይወት ውስጥ ግብግብ አለና ውሻ በጣም ያለመዱ ተማሪዎች አስቀድሞ ገና ፍርሃት ውስጥ ናቸው። ደካማ ውሻም ቢሆን ካዩ ተመልሶ ይመጣሉ ማለት። በጣም የለመዱ ተማሪዎች ሶስት አራት ውሻ እንኳን ቢኖር ገብተው እንጀራውን ማግኘት ነው የሚፈልጉት። ውሻውን ተከላክለው አግኝተው ይመጣሉ ማለት። አሁን ውሻውን ተከላከሉ፣ ልመዱ እናንተ። በደንብ ውሻ መከልከል መልመድ ነው እንጂ ውሻ አለ ብላችሁ እንጀራ ሳትቀበሉ መሄድ የለባችሁ አይደል? የቆሎ ተማሪ ውሻ አለ ብሎ እዛ መንደር ውስጥ እንጀራ ከመቀበል የሚከለክለው ምንም ነገር የለም። የሚከላከልበት መሳሪያ እስካለው ድረስ ውሻውን መከላከል እንደሚችል ያምናል ማለት። እንጀራውን ለማግኘት ውሻውን መከላከል ግዴታ ነው። እኛም ይውላቸው በጸሎት ከእግዚአብሔር አንዳች ረድኤት አንዳች ኃይል መቀበል እንችል ዘንድ ከአጋንንት ጋራ መዋጋት ግድ ሊሆንብን ይችላል። እንቅልፍ እንቅልፍ ይላችኋል፣ ክፉ ሀሳብ ያመጣባችኋል፣ ሌላም ሌላም ነገር ያመጣባችኋል። ስለዚህ በማማተም በሌላም በምንም ነገር ያላራቅ ነው ልምድ ስላለን ቅድም እንዳልኩት ፊት ስለሰጠነውና አብሮን ስለቆየ የማይደነግጥ ሆኖ ያው ተኩሰን የማንገድለው እንደሆነ ስላወቀ ስለገባው ኢላማ እንደማንመታ ልምምዱ እንደሌለን ስለገባው ሾው እንደሆነ ገብቶታል። መቼስ ፊልም የሚሰራ ፖሊስና በትክክል የለመደ የሰለጠነ ፖሊስ አንድ አይደለም አይደል? ለፊልም ብሎ የለበሰው ልብስና የተያዘው መሳሪያ ላይ የፖሊስ ስራ ስራ ብትሉት ሊከብደው ይችላል አ ደግሞ በቀጥታ ደግሞ እንዲሁ የሰለጠነ ፖሊስ ከሆነ ደግሞ በቀጥታ መንግስት የጣለበትን ኃላፊነት ይወጣል ማለት ነው በወሰደው ስልጠና መሰረት። እኛም እንደው ዝም ለለ ድራማ እንደ ቆምን አንዳንድ ጊዜ ይገምጣል ሰይጣን። አሁን ነገ ጥሎት ይሄድ የለ አሁን ነገ ተስፋ ቆርጦ ያቆም የለ አሁን ነገ ተኝቶ ያመልጠው የለ ይሄ የጸሎት ጊዜ ብሎ ያስባል ማለት ነው። እና ዛሬ በመቆማችን ብዙም አይደነግጥም እና ርቆም አይሄድም ርቆም አይሄድም። ከዚህ የተነሳ እንደው ለሰይጣን አቅማችንን ማስለካት የለብንም። ማንነታችን ማሳየት የለብንም። ሰይጣን ይህን ያክል እንዲያውቀን ይሄን ያክል እንዲላመደን መፍቀድ የለብንም። አትጠራጠሩ። አንድ ቀን ነገሮችን ሁሉ በልባችን ይዘን በልባችን እየጠበቅን የምንጸልይበት ቀን ይመጣል። ልክ እንደ ማርያም እንደ አላዛርህት እንደ ማርያም በፍጹም ፍቅር ውስጥ ወድቀን የምንጸልይበት ጊዜ አለ። ማርያም እኮ ማርታ የተናገረችውንም አልሰማችው። ክርስቶስን የሰማት እና የመለስላትም እሱ ነው። አሁን ያቺ ሴት በጌታ ፊት ታለቅስ የነበረችው ሴት በጸጉሯ እግሩን እያበሰችው፣ ሽቱም እየቀባችው ፊቱ ላይ ተንበርክካ ታለቅስ የነበረችው ሴት ስምዖን እየነቀፋት የነበረውን ነገር እ አልሰማችም። በልቡ ነው እሱም ያስብ የነበረው አሁን ይሄ ነቢይ ቢሆን ኖሮ ባላወቃትም ነበረችን ሴት እንዴት አስጠጋት ወደ እግሩ እያለ ያስብ የነበረ እሱ በልቡ ነው። ጌታ ብቻ ነበር የሰማው ያወቀበትም። ይሁዳም በአንድ ጎን ደግሞ አመጽ አስነስቷል ይሄ እኮ ተሽጦ ለዶች ይሆን ነበረ። ምንድነው እንደዚህ አይነት ሀብት ማባከን የሚል ተቃውሞ ደግሞ በአንድ በኩል አስነስቶ ነበረ ይሁዳ። ያንን ሁሉ እሷ ግድ ይላት እንደዛ ሁሉ በልቧም አልጨመረችውም። ለምን ልቧ ያዘነባት ሴት ስለ